ሳላስበው ላይ ላይ ነው የመጣው እና በዛ የተነሳ የስብራት አደጋ ደርሶብኛል። አንቺ አንገት የተሰራ ዞር ዞር ብሎ ለማየት ነዋ። ዞር ዞር ብለሽ ምን እንዳለ ምን እንደሌለ ማየት አይጠበቅብሽም። ይሄ አቅጣጫ ነው የመጣ ከኋላ ነው ከፊት ነው የመጣው። እንደው ግማ ቢሆን በጋ አምጥቶ አርዶ ይቅርታ ጠይቆ ነበር። እንኳን ይቅርታ ሊጠይቀኝ ቀርቶ ጭራሽም እኮ አላገኝም፣ ዞር ብሎ አላገኝም። አሁን ለዚች ቁስል ነፍስ ድረስ ውሳኔ ለመስጠት ተለዋጭ ቀጠሮ ሰጥቻለው። የለትሁ ስራ በዚህ ተጠናቋል። ሁኔታ የጣሴ ሲሆን በሙያዬም ዳኛ ነኝ። ስለ ክሱ ማስረዳት ነው እንጂ ጭቅጭቅ አደርጋችሁት። ክቡር ፍርድ ቤት፣ ክቡር ፍርድ ቤት ላውራ። ጫማው ያንቺ ነው ያንቺ አይደለም፣ ጫማ ጩኸት አደርጋችሁት። የመጨረሻ ማስጠንቀቂያ ነው። ከዚህ በኋላ ከደገምሽ ይቀጣሻል። ሰላም ውድ ተመልካቾቻችን እንደምንከረማችሁ፣ ይህ የዳኛ ይታይ ፕሮግራም ነው። ሳምንታዊ የሆነ የዳኛ ይታይ ፕሮግራም ሆኖ ሰዓቱን ጠብቆ ወደ እናት ተለያዩ የህግ ፕሮግራሞችን እናተን የውድ ተመልካቾቻችንን የንቃተ ህግ ከፍ የሚያደርግ በተለያዩ ዙሪያ የሚቀርቡ ፕሮግራሞችን ይዤላችሁ ቀርብ ያለው ይህንም ፕሮግራም ወደ እናተ ይዤላችሁ የሚቀርበው እኔ ይታይ ጣሴ ሲሆን፣ በሙያዬም ዳኛ ነኝ። በዚህ ፕሮግራም ላይ የምትመለከቱት ከሳሽ፣ ተከሳሽ፣ ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው። እንግዲህ በዛሬው ችሎት አንድ እህታችን የውሃ ጭኖ የሚንቀሳቀስ ጋሪ ጉዳት አድርሶብኛል ብላ ወደ እኔ ችሎት አቤት ብላለች። ክርክሩና ፍርዱ ምን ይመስላል፣ አብረን የምንከታተለው ነው የሚሆነው። ተከተሉኝ። መልካም ቆይታ። እንደምን አላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ገሊላ ዳንኤል አቤት ተከሳሽ ግሩም ተመስገን አቤት። ክቡር ፍርድ ቤት መጥቻለሁ። ቀርባቸዋል። እንግዲህ ከሳሽ ተከሳሽ ድንገት በመንገድ ላይ በሚሄድበት ጊዜ የውሃ የጫነ ጋሪ ይዞ ከእጁ ላይ አምልጦ እግሬን ገጭቶኝ የስብራት ጉዳት ደርሶብኛል እና ለደረሰብኝ የስብራት ጉዳት ለሕክምና ምና የወጣሁትን ወጪ ሊከፍሉኝ ይገባል የሚል ክስ ይዘው ቀርበዋል። አዎ ልክ ነው። እስኪ ምን ነበር የተፈጠረው አስረዱ። እንግዲህ ክቡር ፍርድ ቤት በወቅቱ እኔ ስራ ለመሄድ በጣም ቸኩዬ እየወጣው እንዳለ ከየት መጣ ሳልል ከየት መጣ ሳልል ሳላስበው ላይ ላይ ነው የወጣው እና በዛ የተነሳ የስብራት አደጋ ደርሶብኛል። ምንድን ነው ይዞ የነበረው? የውሃ ጋሪ ነው። አዎ የውሃ ጋሪ፣ ውሃ በጀሪካን ሞልቶ የሚነዱት ጋሪ አላለ። እሱ ነው ላይ ላይ ወጣብኝ። እሺ። እና በዚህ የተነሳ እግሬ ተሰብሯል። እንደው ከየት መጣ ሳለ ነፍሴን ለጥቂት ነው ያተረፋት። ደግሞ ትስቃለህ። እንደ እንዴ፣ አዘኒ ታምባን አይሰማም። እንደ እንደዚህ ሆኜ እያየ አሁን ለዚህ ቁስል ነፍስ ድረስ እሺ። ከዚህ በላይ ምን ይምጣ ክቡር ፍርድ ቤት ጉዳዩን፣ ሆነ፣ የአንተ ተራ ሲደርስ እድል እሰጣለሁ። አሁን የእሷ ተራ ነው፣ አስረጅ። ክቡር ፍርድ ቤት፣ እኔ ጠዋት ወደ ስራ ለመሄድ አገራማን ነው ብዬ እየተቻኮልኩኝ ከቤት ይወጣለሁ። እሱ ከየት መጣ፣ እሱ ነው ማየት ያለበት ተጠንቅቆ መንዳት ያለበት አንቺስ የምትሄጂበትን እያየሽ መሄዳት እቺ እንደ እኔማ መንገድ እያየሁ ነው የምሄደው አንተ ተጠንቅቃት ነዛም እንዴ አንቺ አንገት የተሰራ ዞር ዞር ብሎ ለማየት ነው አ ዞር ዞር ብለሽ ምን እንዳለ ምን እንደሌለ ማየት አይጠበቅብሽም? ቆይ ቆይ ለኔ ነው ማስረዳት ያለባችሁ ጎን ለጎን አትነጋገሩ እድል ሲሰጥህ አንተ ስለተከሰስክበት ጉዳይ ምላሽ ትሰጣለህ አሁን ጣልቃ አታቋርጣቸው እሺ ክቡር ፍርድ ቤት እኔ በስራ የተወጠርኩ ሰው ስለነበርኩኝ፣ በጣም በቃ ስልክ እያወራሁ ወደፊቴ ነው የማየው። እሱ ይመጣል ብዬ ከነጭራሹ አላሰብኩትም ነበር። አቅጣጫ ነው የመጣ ከኋላ ነው ከፊት ነው የመጣው? ከጎን መጥቶ ነው እንጂ እንዳለ የወጣብኝ እላይ ላይ። ምን አስተረፈኝ? እላይ ላይ ነው የወጣው። ውሃው በዛ ላይ ክብደቱ። አለመሞቴም በዛ ላይ እንዴ እንደዛ አይነት ነገር ሲሰሩ እኮ ተጠንቅቀው ነው መስራት ያለባቸው። ሰፈር ውስጥ ነው፣ ከግቢ ይልክ እንደወጣው ነው አደጋው የደረሰብኝ። ልጆች አሉ፣ አዛውንቶች አሉ፣ ስንት ነገር አለ። እንደውም እኔ በዚህ እድሜ ተቋቋምኩት እንጂ ሕፃን ቢሆን ጭፍልቅልቁ ነበር የሚወጣው። አይቶ አይነዳም እንዴ? ሲኖ ትራክ የወጣብኝ እኮን የመሰለኝ እውነት እንዴ። በአካባቢ ያለው ሰው ይፍረድ እስቲ። የዛን ቀን እንዴት እንደነበርኩኝ አሁን እራሱ ሳስበው በቃ ከዛ በኋላ እንቅልፍ እራሱ ወስዶኝ አያውቅም ደግሞ ትስቃለህ እንዴ ስራ እኮ ያሳፍራል ያስቃል እንዴ ምንም ያስቅ ነገር አለ ዳኛዋ ባለችን መሰረት ርሽና ከዛ ደግሞ እናገራለ ይህ እኮ ኃላፊነት ሊሰማ ይገባል እንጂ እንደገና ይስቃል እንዴ ክቡር ዳኛ ቤት ቀርበት አውቃለሁ? አይ ከዚህ በፊት ቀርብ ያላቅ። በቃ ስለዚህ አሁን ክስ መቶባል፣ ስለምትጠየቀው ነገር መልስ በአግባቡ ያደረግከውን ነገር እውነቱን በአግባቡ መስጠት ነው እንጂ ይሄ እየተገረምክ እየሳክ ምናምን አትረብሽ። እሺ ጉዳት ደርሶብኛል በአንተ ብለው ነዋል ከሳሽ የመጡት። ስለዚህ የከሳሽን ክስ አዳምጥና ያለህን ነገር በደንብ አድርገህ ሳትፈራ፣ ሳትሳቀቅ በነፃነት ያለውን ነገር ግለጽ። አቃም እየገባት እኔ ድል እሰጥሃለሁ እና ክቡር ዳኛ፣ እኔ የደረሰብኝ ጉዳት በጣም ከፍተኛ ነው። ይኸው ከስራይም ተስተጓጉያለሁ ከደሞዜም ተቀንሶብኛል። ደሞዜም አልተከፈለኝም እስካሁን ድረስ እና ከፍተኛ ጉዳት ነው ያደረሰብኝ። እግሬም ተሰብሯል። ወደ ሁለት ወር አካባቢ ሆስፒታል ነው የተኛሁት። ያንን ሁሉ ወጪ በራሴ ነው የሸፈንኩት። ስለዚህ አሁን ደግሞ እዚህ ቆሞ ይስቃል። ጉዳይ ሰው እኮ የሆነ ነገር ሊሰማ ይገባል። በዛ ላይ ህፃናት የሚሯሯጡበት ሰፈር ነው መንደር ነው፣ አዛውንቶች አሉ። እንዴት አይጠነቀቅም? ክቡር ፍርድ ቤት፣ በዛ ላይ ግን እንዴት እንደሚነዳ ሲኖትራክ የሚነዳ እኮ ነው የሚመስለው። እንዴት እንደሚያበር ያን ሁሉ ነገር በአቅም አትይዝም አንተ። ያን ሁሉ ጀሪካን ጭነህ ላይ ላይ የምትነዳብኝ የሚነዳ ይንዳና፣ ክቡር ፍርድ ቤት አትሳቅ። አሁን እየተሳደበች ነው አንተም ነገር ሲሰራ በአቅሙ ነው መስራት ያለበት። ይህ ውስጥ ምን እንደሚመስል የያዘውን ጀሪካንና እሱም ብታዩት እርስ ራሱ ይመሰከራሉ። የሀገር ጀሪካን ከአስራ አምስት ጀሪካን በላይ እኮ ነው ውሃ ጭኖ እላይ ላይ ወጣብኝ። ይሄ ታዲያ ከሲኖ ትራክ ይተናነሳል? ሰው በአቅሙ ነው፣ ምግብም ቢሆን በአቅሙ ነው፣ ስራም ቢሆን በአቅም ነው የሚሰራው። ዝም ብሎ አገኘው ብለው ሁሉንም ለማካበት መሞከር ጥሩ አይደለም። ገሎኝ ነበር እኮ መች ሰረፍኩኝ፣ ገሎኝ ነበር ለመሞቴን እኮ አይደለም። ያው በእሱ ምክንያት ስንት ጊዜ ነው ስራ እንኳን ካቋረጥኩኝ ይህ ክቡር ፍርድ ቤት እስቲ ይመልከቱ። በሱ ምክንያት ነው ይሄው ስንት ወር ሙሉ ሆስፒታል የተኛው ታሽጎልኝ፣ በጀሶ ታሽጎ አሁን ነው ተፈቶ እንደገና ይታሰራልኝ። ይሄው ሁሉ ጉዳት ይታይልኝ። ደሞ ይስቃል እንዴ? ዴ ምንም እኮ የመፀፀት እንኳን እንትን የለውም ፊቱ ላይ ሳይው ራሱ ዴ ክቡር ፍርድ ቤት ይሄን ሁሉ ነገር ከግንዛቤ ያደርጉልኝ ና ያወጣሁትን ወጪ ሁሉ ነገር እንዲያደርግልኝ ነው የምፈልገው፣ መቀጣት ባለበት። ክቡር ፍርድ ቤት እንደው እኔ አሳዝኑኝ ትቼው ነው እንጂ እንደ ግማቢውን በጋ አምጥቶ አርዶ ይቅርታ ጠይቆ ነበር። እንኳን ይቅርታ ሊጠይቀኝ ቀርቶ ጭራሽም እኮ አላገኝም፣ ዞር ብሎ አላገኝም። አንድ ቀን የደረስሽ እንኳን አላለኝም። ጭራሽ አሁንም ፍርድ ቤት ሆኖ ይስቃል። የደረሰብሽ የስብራት ነው መቀጥቀጥ ነው ወይስ ምንድነው? በጀሶ ታስሬ ነበር፣ ያሺ ነበር አይደለም። ምን ስብራት ብቻ እንዳለ እንክትክት ነው እኮ ያደረገኝ? እዚህ ጋር ተሰብሯል፣ እዚህ ጋር ስንጥቃለው፣ ምን ያላደረገኝ ነገር አለ? ስብርብር እኮሆነ ያደረገኝ ክቡር ፍርድ ቤት። እንደውም አሳዝኖ ነው እንጂ ከዚህ በላይ ነበር ማድረግ የሚገባው አረባክሽ አረባክሽ በኮላ የሚደርግ ቁስል ስብራት ያለሽ ያ ላመጣ ትንሽዬ ብቻ ደም አይደለም ፍስት ያ እ የሀኪም ማስረጃ አያይዣለሁ። እንግዲህ ከሳሽ በተከሳሽ እጅ ይዞ የውሃ ጀሪካን ላይላይ ጥሎብኝ ገጭቶኝ ጉዳት ደርሶብኛል ብለዋል። ገጭተዋል? አዎ፣ የተከበረው ፍርድ ቤት እዚህ ቤት ተመቶ ውሸት አይወራም። እንግዲህ የከሰሰችኝም እንደዛ ነበር ስታወራው። እሺ የእውነቱን እኔ ልናገር፣ አዎ ገጭቻለሁ። ግን ምንድነው የተፈጠረው? ስልክ የደወሉልኝ ሰዎች በዛ ሰሞን፣ ይሄ ጉዳይ በተፈጠረ ሰዓት ውሃ የለችም ነበረ በአካባቢው። እኔ ደግሞ ስራዬ ውሃ እየቀደው ማህበረሰቡን ማገልገል ነው ስራዬ፣ በቃ ይሄ ነው ውሃ መቅዳት ነው እና ደካማ እናቴን የምጦር እኔም የምኖር በውሃ ቀድታ ነው እና የተከበረው ፍርድ ቤት የዛን ዕለት ሰዎቹ ድግስ ነበራቸውና ለእሱ አቻኮሉኝ። ውሃ ይዤላቸው እንደሄደ ውሃ ስለሌለች ብቻ ላይ ላይ ውጣ ተብለሃል ለፍርድ ቤት ላስረዳ እና በመከራ ወረፋ ደርሶኝ እሱን ይዤ እየሄድኩኝ እያለ ቁልቁለት ነው። የሚሄድበት ቦታ ቁልቁለት ነው። በዛ ላይ ያው ብዙ ጀሪካ ነው ይዤ ነበረ እኔ በስነ ስርዓት መስመሬን ይዤ እየሄድሁ ነበረ። ቁልቁለት ነው ኃይሌን መቆጣጠር አቅቶኝ በዛ ቁልቁለት እየሄድሁኝ እያለ እሷ ስልክ እያወራች ከየት እንደመጣች ሳላየው ሳላያት ከየት እንደመጣች ሳላያት መጣ ገባችብኝ እና ግን የእውነት እንደዚህ አይደለም፣ የተፈጠረው እንደዚህ አይነት ትልቅ ቁስል አይደለም። ትንሽዬ እንትኑ ይሄ የጋሪው ተሰብሮብኝ የተበየደች ትንሽዬ ነበረች፣ የብይዱንትን ጉጥ ነገር እና በሷ ነው ጨር ያረኳት። የእውነት እንደዚህ አይነት ስብራት በፍጹም አልተፈጠረም። እኔ እንደውም በቃ ለአንሳሽ ተመንገድ ላይ ብዬ ዛዛች፣ እንደዚህ ብላ ቁጭ ስትል ለአንሳሽ ብዬ ሳለሳ እንዴት እንደጮኸችብኝ፣ ውጣልኝ፣ አትንቀይ በዚህ ቆሻሻ እጅ እኔ ችግር ተፈጥሯል ብዬ እኔ ነኝ ያደረኩት ብዬ ተሳቅቄ ላግዛት ስሞክር እንዴት እንደጮኸችብኝ እንዴት እንደጮኸችብኝ። ብዙ ለመንኋት ብዙ ለመንኋት። በቃ በጣም ሲያቅተኝ ነው። እኔ ውሃዬን ይዤ ሁሉ ይሄ እዚህ አማረብኝ ብላ ቋቋ የሚል ጫማ አድርጋ እሱ የጣላት ሁሉ እኔ እንዲህ ልያዝ ነው እኔ ሆን ብዬ አይደለም ያደረግኩት አቅቶዬ ነው። እና ደግሞ እኔ ብቻ የለም መጠየቅ ያለብኝ። እሷም ዞር ዞር ብላ ምን እንዳለ ምን እንደሌለ። እሺ ጋሪ ሆኖ ተረፈች። መኪናስ ቢሆን ችትየትዬ እኮ ሞታለች። ሰው መታጠፊያ ሲኖር እንዲህ ብሎ ምን እንዳለ ማየት አለበት። እኔ እንደዚህ እየወረዱ እሷ ከሆነ መታጠፊያ ላይ ነው ወጣ ስልክ እያወራች እንደዚህ እያለች መጣ የገባችብኝ። ወዴት ልሂድ? ቁልቁለት ነው። ወዴት ልሂድ እኔ? እና እንደውም እኔ እሷ አዲስ ተከራይ ልትሆን ትችላለች እንጂ ያ እነሱ አካባቢ ያለውን ሰው እኮ እኔ ውሃ እየቀደው የማገለግለው ሰው ነው። እኔ መከሰስ የሌለብኝ ሰው ነበር። ምናልባት እሷ አታውቅ ይሆናል አዲስ ተከራይ ትሆን ይሆናል። እና ደግሞ በጋረጅ ወይ ለራሴ ምግብ የማላገኝበት ቀን ምግብ የማልበላበት ቀን እኮ አለ ለራሴ እኔ ከእጅ ወዳፍ የምኖር ሰው ስበግ በዚህ ዘመን ወይግሩ በገዝቼን የሷል አብላ ምግብ ማልበላሱ እኔ ክቡር ፍርድ ቤት ጉዳዩን በደንብ ብታዩት መልካም ነው። ክቡር ፍርድ ቤት እሱ ተጠቅቆ መንዳት ያለበት ራሱ ነው። ቁልቁለትም ቢሆን እኮ ለምን? ከአቅሙ በላይ ስለሆነ ነው ቁልቁለት ወደታች ያደረገው። እሺ አንቺ አንቺ እንደዚህ ነው የሚሄደው እሱ ነው ጃይንቱ አይቶ መንዳት ያለበት። አንቺ እያየሽ መሄድ የለብሽም። አንቺ እያየሽ መሄድ ስልክ እያወራሽ ነበር እኮ በዛ ሰዓት። ወዴት ስልክ ለጎን። አትነጋገሩ። ወይዘሮ ገሊላ፣ ለእኔ አስረጅ እኔ መንገዴን ይዤ ለህክምና ያወጣሽው ወጪ ሲቲ ስካን እንኳን ስንትና ስንት ብር ነው ያወጣሁት። በዛ ላይ የአልጋ አለ የሐኪም አለ የመድኃኒት አለ ሆስፒታል ተኝቼ ነበረ። ያን ሁሉ ሳረቅ አንድ ቀን እንኳን እዛ ግቢ ውስጥ ሲመላለስ አንድ ቀን እንኳን እንዴት ሆነች ብሎ እንኳን አልጠየቅም። ደግሞ እኔ ለዛ ግቢ አዲስ አይደለሁም። ስንት ዓመት የኖርኩበት ግቢ ነው። ታዲያ ግቢ ስወጣ ነው አምጥተህ ላይ ላይ የጫንክብኝ የሚጫን ቆይ ቆይ፣ አሁን አላስፈላጊ ነገር ቤት ይህንን አንችም ስነ ስርዓት ያዥ። ስለከሰሽበት ጉዳይ ብቻ ነው መልስ መስጠት ያለብሽ እንጂ ያላስፈላጊ የሆነ ንግግሮችን አትነጋገሩ። ስነ ስርዓት ያዙ። አንቺም ትልቅ ሰው አደለሽ እንዴ? ውጪ ንገሪኝ፣ ስንት ነው ለህክምና ያወጣ? ለህክምና ያወጣት በአጠቃላይ እንደውም ይቀነስ ብዬ ነው ያወጣት ሌላ ሌላውን ነገር ወደ 35300 አካባቢ ከእና ሪሲቱ አቅርቢያለው ያወጣት ወጪ ከዛ በላይ ነው ግን ያው ምንም የለውም፣ በማለት ነው ቀንሽ የሚሰጡት። ክቡር ፍርድ ቤት የዛለት የተፈጠረው ነገር በፍጹም ይሄን ያህል ጉዳት አይደለም። እውነቴን ነው እንዴ በዚህ በእንትን በኮላ የሚደርቅ ቁስል እኮ ነው እዛ ሰዓት የተፈጠረው። ቅድም እንዳልሁት እኮ ትንሽ ነው ጫር ብቻ ያረው ጫር ብቻ። ሲጀመር አይወደቅም እኮ ቋቋ የሚል ጫማ ስላደረገች ይሆናል እንጂ አይወደቅም ሁሉ ለዛ ክብር ፍርድ ቤት እሱ እንደሚለው አይደለም። አደጋው በጣም ከፍተኛ አደጋ ነው። በጣም ነው የመታኝ። ላይ ላይ ነው የወጣው። ወዲያው ገፍትሮ ነው የጣለኝ። በዛ ሰዓት ነው ስብር ብር የወጣው። እንክትክቴ እኮ ነው የወጣው። አንድ ቦታቸው አደለም። እዛ ጋር እንትኑን አሳይቻለን። ያቅርብ ያለን የሐኪም ማስረጃይን አንድ ቦታ ተሰንጥቋል። ሁለትኑ ሶስት ቦታ ደግሞ ተሰሯል። ራሱ አሁን ራሱ በጀስ ያሰሩልኝ። እሱን ለቃጥ ነው እረ እውነቱ እውነቱን ተናገሪ። እረ ተይ ዝምበይይ። ያው በሰዓቱ ገጭቻታለሁኝ፣ ነገር ግን እሷ መጠንቀቅ አለባት። እኔም ሆን ብዬ አይደለም ሳላስብ ነው ቸኩዬ ስለሆነ ነው እያሉ ነው አይደለም? ምን ያህል ጀሪካን እየጫኑት የነበረው? በዛ ሰዓት ይዤው የነበረው ጀሪካ ብዛት 19፣ 20 ይሆናል አላልኩትም። ታዲያ ሀያ ጀሪካ ሙሉ የሞላ ውሃ ላይ ላይ ተጭኖ እንዴት ነው ማልሰባበር? ኧረ ነካ ብቻ ያረኩኝ። ለዛ ምን ቀንሼ ነበር የነገርኩት? ይኸው ሀያ ጀሪካ ማለት ነው። እውነቱን መናገር እኮ ይገባል። ግን አንቺን ነካ ብቻ ነው ያረኩኝ እና በዛ ገይታይ ድሮስ ልተርፍ ነበረ። የሕክምና ማስረጃዎች ልሽቶችን እዚህ ጋር አያይዘዋል። እያየሁት ነው እንግዲህ። ክርክራችሁን ጨርሳቸዋል። መዝገቡ መርምሬ ውሳኔ እሰጣለሁኝ። ውሳኔ ለመስጠት ተለዋጭ ቀጠሮ ሰጥቻለሁ። የዕለቱ ስራ በዚህ ተጠላቋል። ከዚህ እዚህ በኋላ ከደገም ሽቀጣሻ እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ገሊላ ዳንኤል። አቤት ተከሳሽ ግሩም ተመስገን። አቤት ያባቸዋል አው ቀርበናል። ድሮ ያው ለዛሬ ተቀጥራችሁት ለውሳኔ ነው። ውሳኔው ተወስኗል፣ አነብል ናቸዋለሁ። ፍርድ ቤቱ የግራ ቀኙን ክስና መልስ እንዲሁም ማስረጃዎችን አግባብ ካላቸው ህግ ጋር በማገናዘብ ጭብጥ ይዟል። ተከሳሽ በከሳሽ ላይ ለደረሰው ጉዳት ኃላፊ ናቸው አይደሉም? ናቸው ከተባለ ለደረሰ ጉዳት ለህክምና የወጣውን ውጪ ሊከፍሉ ይገባል ወይስ አይገባም የሚለውን በመያዝ ጉዳዩ መርምሯል። ተከሳሽ በከሳሽ ላይ ለደረሰ ጉዳት ያመኑ ቢሆንም በእጄ የምገፋው ጋሪ አምልጦኝ ነው እንጂ ሆን ብዬ ያደረስኩት ጉዳት አይደለም ተከሳሽም ሊጠነቀቁ ይገባ ነበር በማለት ልጠየቅ አይገባም ብለው ተከራክረዋል። በፍትሐብሔር ህግ ቁጥር 2262 መሰረት አንድ ሰው በሌላ ሰው ላይ ጉዳት ሊያደርስ የሚችል ስራ ከሰራ ወይም በእጁ የያዘው ነገር በሌላ ሰው ላይ ጉዳት ካደረሰ ኃላፊ ይሆናል በማለት ይደነግጋል። ተከሳሽም ያደረሱት ጉዳት የታመነ በመሆኑ ለህክምና የወጣውን ወጪ 35300 ብር ሊከፍል ይገባል በማለት ተወስኗል። ግራ ቀኛቹ ወጪና ኪሳራ ተቻቻሉ። ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚህ ተጠናቀቀ። እሺ፣ በፍርድ ቤቱ ውሳኔ እኔም ደስተኛ ነኝ። ምንድነው ያው ተንግዲህ እንኳ እንዳላጠፋ ማስተማሪያ ሆኖኛል፣ እንጂ እውነት የተፈረደው ፍርድ እኔ ያገናዘበ ሆኖ አይደለም። ማለት እኔ ኑሮዬ በጣም ከእጅ ወዲያ አይነት ነው እና 350 የመክፈል አቅም አለ ሳይሆን፣ ግን ይሄንን በሽማግሌ በሰፈር ሽማግሌ እስኪ እሷን እጠይቃለሁ፣ ምናልባት ልቦ ከራራልኝ። ግን ምንድነው ትምህርት ሆኖኛል ስል እውነት እሷ እንዳለችውስ እሷ ገና ወጣት ሆናች አለችው እንጂ ሕፃን ገብቶብኝ ቢሆንስ ህይወቱ ሊያልፍብኝ ይችላል። አረጋዊ ገብቶብ ቢሆንስ ህይወቱ ሊያልፍ ይችላል እና ቢያንስ ህይወት ከማጥፋት ለተንግዲሁ አስተምሮ ይሄዷል። እና እኔም በፍርድ ቤቱ ውሳኔ ደስተኛ ነኝ። በተሰጠው ፍርድ ደስተኛ ነኝ። ያው እንግዲህ ባይሆን ጥሩ ነበረ ግን እሱም ተጠንቅቆና አይቶ ምንትን ማገልገል ነበረበት። እኔ መንገዴን እያያዝኩ ይዤ ነበር የሚሄደው እሱ ግን ግራ ቀኙን፣ ልጆች አሉ፣ አሮጊቶች አሉ፣ ሽማግሌዎች አሉ፣ ሰፈር ነው። ግራ ቀኙን አይቶ ማገልገል ነበረበት። ያንን ስላላደረገ እኔ ላይ ከፍተኛ የሆነ ጉዳት አድርሶብኛል። እኛም ሌሎቻችንም ቢሆን እንደ አቅማችን እንደ ጉልበታችን ህብረተሰቡን ብናገለግል የተሰጠን ነገር ዝም ብለ እንዳልባ እንደ ጨዋታ አይተን ባናረግና ሰው ላይ ህብረተሰብ ላይ ጉዳት ባናደርስ ብዬ ምክር እሰጣለሁ። አመሰግናለሁ። ፍርድ ቤቱ ያው እሷ ያቀረበችውን ማስረጃ አይቶ ብይኑን አስቀምጧል። የሚገርበው እኔ በወቅቱ የተፈጠረው ነገር ይሄ ሁሉ የሚያስወጣል መሰለኝም ነበረ። ሄእጅ እሷ የወደቀችበት ሳይ ትንሽዬ ቁስል ነው መሰለችኝ። እንጂ እኮ ልተባበራት ሁሉ እፈልጋለሁ ላነሳት አይዞሽ አይዞሽ ብዬ ደንግጬ ሄጃለሁ፣ ግን እሷ ደግሞ በወቅቱ ጥሩ ፊት አላሳየችኝም ነበርና እኔ ቀላል ጉዳት ነው ለዚች እንዴት እንደዚህ ትሆናለች ብዬ ደግሞ እያቻኮሉ ነበር ሰዎችና አልፍያት ሁሉ ሄዱ። ሌላው ምንድን ነው የማስተላልፈው፣ እግረኞችም በጥንቃቄ ቢሄዱ እኛም ማንኛውም ይሄ ትንንሽ ተሽከርካሪዎችንም ቢሆን እያየን ብንሄድ መልካም ነው። እኔ ከጥፋቴ ለተንግዲ ተምሬያለሁ። ያው ኑሮዬን አይቶ ፍርድ ቤቱ እኔ ያቀረብኩትን የኑሮ ሁኔታዬን አይቶ ፍርድ ቤቱ ቅጣቱን ቀለል ቢያደርግልኝ፣ እሷም እንደው ብትራራልኝ፣ ቢያንስ ቢያንስ እንኳ ግማሿን ብትተውልኝ ብዬ አስቤያለሁ። እንግዲህ በሰፈር ሽማግሌ ደግሞ ጠይቄ እንደሚሆን እናደርጋለን። ለፍርዱ ግን አመሰግናለሁ። ቢያንስ ለወደፊቱ እንድመረበት እንድጠነቀቅ አስተምሮኛል። ልጁ ከዚህ በፊት እኔንም ያው ውሃ፣ በየሰፈሩ ስለሌለ ውሃ በማጋዝ የሚያገለግለን ልጅ ነው። በጣም ጥሩ ልጅ ነበረ። ግን እንደዚህም ሆኖ ግን ጥንቃቄ ቢያደርግ ጥሩ ነበረ። እኔም እኮ አሁን እንደው እሱ አለው እንትን ይለኛል ብዬ ሳይሆን ያደረገው ነገር ማስተማሪያ ይሆናል ብዬ ነው ወደ ፍርድ ቤት የወሰድኩት እንጂ ጉዳቱ እኔን ይጠግነኛል፣ ያደረገው ነገር አሁን የተፈረደለት ነገር እኔን ይጠግነኛል ብዬ አይደለም። ግን ማስተማሪያ ለሌሎቻችንም ማስተማሪያ ይሆናል ብዬ ነው ወደ ህግ የሄድኩት እንጂ እኔ የደረሰብኝ ጉዳት ከዛ በላይ ነው። እና ተጠንቅቀን የምንሰራውን ነገር አይተን ግራ ቀኛችንን እያየን ብንሰራ፣ ላለሁኝ አመሰግናለሁ ስለተሰጠኝ ፍርድ ደግሞ ፍርድ ቤቱን ከልቤ ከልቤ አመሰግናለሁ። እንግዲህ ውድ ተመልካቾቻችን፣ የችሎት ውሎ እንደተመለከታችሁት ነው። ዛሬ የተከታተላችሁት የችሎት ውሎ ከውል ውጭ የሚመነጩ መብቶችና ግዴታዎች ላይ ያተኮረ ነበር። አንድ ሰው በራሱ በኩል ምንም የገባው የውል ግዴታ ባይኖርም በራሱ ጥፋት በሌላ ሰው ላይ ወይም ንብረት ላይ ጉዳት ካደረሰ ኃላፊ ይሆናል። አንድ ተግባር መፈጸም ወይም አለመፈጸም እንደ ሁኔታው ጥፋት ሊሆን ይችላል። በመሆኑም ከውል ውጭ የሚመጡ ግዴታዎችን እንዳለብን አውቀን ጥንቃቄ አይለየን የሚለው የዕለቱ መልዕክቴ ነው። በተለያዩ የህግ ርዕሰ ጉዳዮች ላይ በዚህኛው ጉዳይ ላይ አስተማሪ ነው ቢሰራልን ብላችሁ የምታስቡት ጉዳይ ካለ በኮሜንት ላይ ብታስቀምጡ መስራት እንችላለን። ስለምትከታተሉኝ አስተያየት ስለምትሰጡኝ በጣም አመሰግናለሁ። ውድ ተመልካቾቻችን ሳምንት በተመሳሳይ እለት በሌላ ዝግጅት እስከምንገናኝ ድረስ መልካም ሳምንት